በጣም ፐርፌክት የሆነ ወንድ የምትፈልጉ ሴቶች ወይ ደግሞ በጣም ፐርፌክት ሴት የምትፈልጉ ወንዶች እናንተም በተመለከተ አንዳንድ ሀሳብ አለኝ እስከ መጨረሻው ድረስ ተከታተሉት። የእውነት ግን በሁሉ ነገር ፐርፌክት የሆነ ሰው አለ ወይ? መልክ የሰጠው ቁመና የሰጠው ጸባይ የሰጠው ንብረት የሰጠው ሀብት የሰጠው ሴክሽዋሊ በጣም የሚገርም የሆነ ንግግሩ የሚገርም ጠረኑ የሚገርም ሳቁ የሚገርም ምኑ የሚገርም በጣም የሚያስደነግጥ እንዲህ ያለ ሰው አለ ወይ? ከፀጉር ፀጉር፣ ከመልክ መልክ፣ ከጠረን ጠረን፣ በሴክሹዋል ነገር፣ በፀባይ፣ በሃይማኖት፣ በማንነት፣ በገንዘብ፣ በሁሉ ነገር የሰጣት አንተ በውስጥ እንደምትላት አይነት ሴት አለች ወይ? የለችም ማለት ስለሚከብድ መቶ ፐርሰንት ደግሞ አለች ማለት ስለሚከብድ ሃምሳ ሃምሳ ነው። ሊኖሩ ይችላሉ አሉ። ከአንድ ሺህ አንድ እንደዚህ አይነት ሴት አለች። በቃ በሁሉ ነገር በጣም አልሟልቶ የሰጣት ሴት ናት የምትላት አይነት ሴት ከሀብትም ከመልክም ከቁመናም ከምኑም ከምኑም ሁሉ ነገር ያሟላለት ወንዳል በጣም የሚያሳዝነው ግን እንዲህ አይነት ሰዎች ዋጋቸው ውድ ልባሟን ሴት ማን ያገኛታል መጽሐፍ ቅዱስ ይላል ማን ያገኛታል እንግዲህ ከእንቁ የምትበልጥን ሴት አንተ እኮ እንቁሞ ሊጠበቅብን ነው ባይዘው እኔ በጣም የሚገርመው የምንመሰላቸው አንዳንድ ሰዎች እነሱ እንቁ አይደሉም እንቁ ነው ግን የሚፈልጉት የሚፈልገው ነገር በጣም ፐርፌክት የሆነች የምታስደነግጥ በመልክ በቁመና በምን በምን በምን እኔ እመነኝ፣ እንደዚህ አይነት ሴት ቢሰጥክ ከዛች ሴት ጋራ በታሪክ መኖር አትችልም። በዛ ደረጃ አንተ ካላደግክ በስተቀር፣ በዛ ደረጃ አንቺ ካላደግሽ በስተቀር። እዚህ ጉርድሾ ላይ ያለው አንድ ሰው ነበር እና አለው መልክ አለው ያን ያህል ግን የተጋነነ ይባላል። ወንድ ልጅ ብዙ ጊዜ ጀግና ነው ይባለው፣ ቆንጆ አይባልም እና እዛ ስማቸው የወንድ ልጅ ቁንጅና ጀግንነቱ ነው፣ ጉብዝናው ነው፣ ስራ መስራቱ ነው፣ በጣም ፎከስ ማድረጉ ነው፣ እውቀቱ ነው፣ ንግግሩ የማሳመን ክህሎቱ ነው። ወንድ ልጅ ውበቱ ለሴት ልጅ ውበቷ ነው። ፊቷ መልክ የለውም ማለት አይደለም። እውነትም በጣም የምታስደነግጥ ልዕልት የሆነች ልጅ። እሱ በጣም ብዙ ሴት አልፈልግም፣ አልፈልግም ብሎ በነፍስ የተጫወተ ሰው ነው። በቃ አልፈልግም ብሎ በቃ እና ያችን ሴት ነው እንትን ያለው እና የሚገርማችሁ ከዛች ሴት ጋር ስድስት ወር ሰባት ወር ቆየ። ራሱ ናት፣ ማንነቱ ናት። ምን ብሎ አብዳለው ራሴ ናት። በጣም ሌላ ታሪክ ውስጥ ገብቶ ማለት ነው። ልጅቷ ኳሊቲዋ ከሱ በጣም ኦቨር ነው። እሱም የወደደው ከሱ በላይ ኦቨር ስለሆነች ነው። በመልክም በቁመናም፣ በስብዕናም በሀብትም በብዙ ነገር ከሱ በላይ ናት፣ እና ማኔጅ ማድረግ አልቻለም። ያገኘው ነገር ከሱ በላይ ነው። እና የአሳ አጥማጂ እውቀት ደግሞ ከተጠማጁ አሳ በላይ መምለጥ አለበት። አለበለዚያ አሳው እንዴት ልታጠምዶት ትችላለህ? አሳውም እኮ ብልጥ ነው፣ ሊጠመድልህ አይችልም። ምንም ነገር ማጥመድ ከፈለግ ከተጠማጁ ነገር በላይ አንተ እውቀት ሊበልጥ ይል ይገባል። አለበለዚያ እንዴት ሆኖ። ለምሳሌ ሴት ማሳመን የምትፈልግ ከሆነ አንተ ከሴቷ በማሳመን መብለጥ አለ፣ በንግግር ክህሎት መብለጥ አለብን፣ መሰረታዊ በሚባሉ ነገሮች መብለጥ አለብን። ያኔ ብቻ ነው ልጅቷ ልትማርካት ትመስችል። አንቺም እንደዛ በሆነ ነገር መብለጥ አለ፣ ወይ በመልኳ ወይ በቁመኗ ወይ በስነ ስርዓቷ፣ ወይ በማ ወይ በሆነ ነገሯ ብቻ ግን መብለጥ አለባት። ያ ነገር ልጁን አትራክት ያደርገዋል ይስበዋል፣ ያሸንፏል ወይ መቶ ፐርሰንት። ስለዚህ በተቻለ መጠን እኛ ፐርፌክት ሳንሆን ፐርፌክት የሆነ ሰው ብንፈልግ እንኳን እኛ ብንፈልጋቸውም ሰዎቹ አይፈልጉም። እንደው ያገሬ ሰው ቢጤህን ይላል፣ ቢጤህን የምትመስልህን ይላል። የምትመስል ማለት ከአንተ የምትሻል ሴት እኮ ትሆን ግን የምትመስል በሀሳብ፣ በስሜት፣ በአይምሮ፣ በሰውነት፣ በማንነት በቃ ተረጋግተ እንደትኖረ። አንዳንድ ሰው ለምን እንደሚንጠራራ ብቻ ይገርመኛል። እሷም ለምን እንደምትንጠራራ ብቻ ይገርምኛል። በዚህ በዚህ እኔ ሴቶችን ያው ትንሽ የሆነ ፓርት ላይ አደንቃለሁ። የሚገርም እሷ ገና ትንሽ የሆነች የ1920 ዓመት ልጅ ትሆን፣ ባለቤቷ 40 ዓመት ይሆን፣ የከተማው ቁጥር አንድ ሚሊዮነር ይሆን። እኔ ይህንን የሴቶች በራስ መተማመን በጣም ነው የማደንቀው። እችላለሁ ነው ምትለው እንጂ አልችለውም አትልም። በሴክስም በአይምሮም በሰውነትም ልጆቹ መሆን መውለድ በምንም ነገር እሱን መያዝ እችላለሁ እንጂ አልችልም አትል። ይገባኛል እንጂ አይገባኝም አትል። መቶ ፐርሰንት አልኳችሁ። በቃ ኢቨን እንኳን እሱ ስልጣን ላይ ያለ ሆነ እሷ ኖርማል ተራ ስላልኩ ይቅርታ፣ ኖርማል በቃ ኖርማል ተራ እንደ ሁላችንም አይነት የምትኖር ሴት ከሆነች እንኳን ያዛ ባለስልጣን ጋር፣ በነገራችን ላይ የሆነ ጥናት ተጠንቶ አንተ የከተማው የሀገሪቷ መሪ ብትሆንም አንድ መንገድ ላይ ያለች ሴት ጋር ዛሬ ብታድር ነገ ይገባኛል ነው የምትለው። እሱ ይገባኛል ነው የምትለው። ልትነቅህም ትችላለች በቃ አንድ ቀን ከእሷ ጋር ከርተኛ በኋላ ይገባኛል ነው ሚሊዮነርም ባለስልጣን፣ በቃ አንዴ አብረሃት ከተኛ በኋላ ከዛ በኋላ አለቀልን በቃ ይገባኛል እንጂ አይገባኝም አንተ እኮ አትልም። በታሪክ በተሳሳተ መንገድ እየተሄደ የተስተካከለ ውጤትን ማግኘት አይቻልም። ትዳርን ከስር ከመሰረቱ ካልታከመ ውጤቱ አያምርም። ለጤናማ ውጤት ጤናማ መንገድን መከተል አስፈላጊ ነውና መልሕቅ የትዳር ህይወት ማማከርና ማሰልጠኛ ማዕከልም ለባለትዳሮች የማማከር አገልግሎትን ይሰጣል። መውቅና መማር ችግርን ይቀንሳልና በፍቅርና በትዳር ህይወታችሁ ላይ የማማከር አገልግሎትን ማግኘት ከፈለጋችሁ በ0977 450 ላይ ደውሉልን። መልሕቅ ስለዚህ ምንድን ነው እሱ ሴቶች በዚህ ደረጃ በራስ መተማመን አላቸው። ወንዱ ግን ትንሽ የምትበልጠውን ሴት ይፈራል። ይህን አንድን ማረግ አልችልም ብሎ ስለሚያስብ የራሱን ባህሪ ነው የሚፈራው። በነገራችን የልጅቷን ባህሪ ብቻ ሰው የራሱን ባህሪ ይፈራል። በዚህ ደረጃ ተገዝቼ መኖር ይችላል። ምንም እኳ አትፈልግም። በሀብት የምትበልጠው ሴት እሷ ችግር ባይኖርባትም እንኳን ቤተሰቧ ነው ችግር የሚኖርበት። ጓደኞቿ ነው በቃ ሊበላ መጣ ነው የሚባለው፣ ልትበላ መጣች ነው የሚባለው። ሰውየው ብቻ አይደለም ችግር የሚሆኑባቸው፣ ከሰውዮቹ ጀርባ ያሉ ሰዎች ችግር ይሆኑባቸዋል። ከዛ የተነሳ ወንዱ ዛትማች በራስ መተማመን የለም። አብዛኛው ወንድ ሀብታም የሆነ ሴት፣ ባለስልጣን የሆነ ሴት፣ ባለሀብት የሆነ ሴት በሆነ ነገር የምትበልጠውን ሴት የመምራት አቅሜ ትልቅ ነው ብሎ አያስብም። የሚሰጋው የእሷን ባህር ብቻ ሳይሆን የራሱን ባህር የሚጨምረው ነገር ግን በዚህ ዘመን ገንዘብ የሌላት ሴት የለችም። ሴቶቹ ዳያረስ ማርት፣ በጣም እኔ በሚገርም ስፒድ ሴቶቹ በጣም በኦቨር እየሄዱ ነው። በኢኮኖሚ ከወንዱ በላይ ራሱ እየሄዱ ነው በገንዘብ በጣም ነው የሚሰሩት። በጣም ነው ገንዘብ የሚይዙት። በጣም ነው ራሷን አብዴት የምታደርገው አለባበሷን፣ ሰውነቷን፣ አካሄዷን በየቀኑ ነው የምታስተካከል። በጣም ሴቶቹ በጣም ኦቨር ራሳቸውን አብዴት እያደረጉ ነው። የዚህ ዘመን ወንድ አሁን ከሴቶች ቶሎ እጥፍ ካልሆነ እቺን የዚህ ዘመን ሴት ይዞ ማስተዳደር አይችልም። የፈለገ ብትወደው፣ ቢወዳት ይዟት ማስተዳደር አይችልም። መብለጥ አለብህ በእውቀት በስሜትም፣ ባይምሮም፣ በሰውነትም መሪ ከተመሪ መብለጥ አለበታ። ካልበለት እንዴት ልትመራት እንዴት ልታስተዳድራት ነው? ይሄ ግን ስልክ እሷን ለመምራት እሷን መብለጥ አለበ። እንደዚ አይነት አይደለም ስሜቴ ነገር ግን መስመር ልታስይዛት ይሄ ይሆናል ይሄ አይሆንም ለማለት ለመምራትም ለመምራትም እውቀት ያስፈልጋል። ያንን ነገር ሊኖር ይገባል። ራስን አብዴት ማድረግ አለብን። ሆነጥ ዞሮ ዞሮ ግን ዞሮ ዞሮ ወደ ሀሳቤ ስመለስ ፐርፌክት የሆነች ሴት አለች ወይ? አዎ አለች። ግን እንቁናት ብትመጣም ግን ብታገኛትም ከእሷ ጋር የመኖር ጥበበዋል። ዛሬ ብትኖርስ ነገ ትኖራለ ወይ? ራስን በየጊዜው አብዴት እያደረገ ከሆነ አሁ ልትኖር ትችላለህ። ከሱ ጋር ራስሽን አብዴት እያደረግሽ ከሆነ ከሱ ጋር ልትኖር ትችያለሽ። አለበለዛ ግን ትወደዳለ፣ ከዛ መልሰት ትጠላለ። ሴት ልጅ ወንድን አልፈልግህም ብላው ጥላው ስትሄድ አይታችሁ ታውቃላችሁ ወይ? ደሞ ሴትን አልፈልግሽም ሲላት በቃ እንደዛ ማለት ስለዚህ ፐርፌክት የሆነች ሴት አለች፣ ግን ዋጋዋ በጣም ውድ ነው። ፐርፌክት የሆነ ወንድ አለ፣ ግን በጣም ዋጋው ውድ ነው። እንቁ ነው፣ ከእንቁም ይበልጣል። እንደዚህ አይነት ሰዎችን የምትፈልጉ ከሆነ ራሳችሁ ላይ በደንብ ስሩ፣ በደንብ ስሩ። በዛ ላይ ደግሞ ፐርፌክት ሰው፣ ሙሉ ሰው ፈልጋችሁ ቆማችሁ እንዳትቀሩ፣ ሙሉ ሰው የለም። ቢያንስ መሰረታዊ የሆነ ነገሯን ውደድላት፣ ከዛ በኋላ ሌላውን ተው። እመነኝ፣ ሙሉ የምትባለው እንኳን ሙሉነቷ እራሱ ድክመቷ ነው። ሙሉነቷ እራሱ በጣም ቆንጆ የምትባለ ሴት ቁንጅናዋ እራሱ ፈተናዋ ለአንተን ፈተና ይሆንባታል፣ ለራሷን ፈተና ይሆንባታል። በጣም ሼፕ የሆነች ሴት ያ ሼፒነቷ እኔ ስለ ቃሉ በጣም ይቅርታና ብዙ ሰው ከኋላ የኔን ስለ ቃሉ ይቅርታ ዳሌ ነው የሚያየው እና እኔ ለራሴ የሚሸክም ሆኖ እኔ ትዝ ብሎ ነው ራሴን ራሱ አልወደውም በዛ ደረጃ አይ አንዳንዴ አንተ እንደዛ ሰፍስፍ የምትለትን ባለቤቱ ራሱ ላይወደው ይችላል ላይሸከመው ይችላል ዛት ማይ ትኩረት ላይ ሰጠው ይችላል ስለዚህ በጣም ፐርፌክት የሆነ ሰው ፍለጋ ቆማችሁ እንዳትቀሩ መካከለኛ ሰው ካገኝ መሰረታዊ ነገር ላይ ደስ ደስ ካላት የራሷ ደስ ደስ ካላት ጥሩ ነገር ካላት ከወደድካት፣ ከዛ በኋላ ያለውን ተው። አብሮም የሚያኖሩ ሞተሯ ነው፣ ልቧ ነው፣ ማንነቷ ነው። መኪና በጉልበቱ እንጂ በውበቱ አይዱም እንደሚባለው፣ በጣም የሚገርም መኪና በዱዩ የሚያስደነግጥ ሞተር ከሌለ ምን ዋጋ ነው? በጣም ልዕልት የሆነች ሴት ልብ ከሌላት ምን ዋጋ ነው? በጣም የሚገርም ሚሊዮነር ሆኖ ልብ ከሌለው ምን ሊያደርግ ነው? ስለዚህ አትሸወዱ። በጣም ብዙ ሰው ለጊዜ ገንዘብ ችግር ስላለበት በቃ የገንዘብ ችግር ለመፍታት ምንም ይሁን ብሎ ይገባል። ከዛ እንደ ሮጦ እንደገባ ሮጦ ተመልሶ ይወጣል። ብዙ ወንድም እንደዛ በቃ ቆንጆ ብቻ ትሆን ይላል። ቆንጆ ናት፣ ኦፍኮርስ ቆንጆ ልብ አላት ወይ ነው። አለበለዚያ ልብ ለሌለው ሰው ልብ መስጠት ትርፉ ህመም ነው። ስለዚህ በተቻላችሁ መጠን እንደ ፎከስ አድርጋችሁ ይሄ ሙሉ ሰው ብቻ የምትፈልጉ ሰዎች ከእንደዚህ አይነት ነገር ራሳችሁን ጠብቁና መሰረታዊ ነገር ያላት በቃ ደስ ደስ ያላት ደስ የምትል ደስ ደስ ያለው የሆነ ጥሩ ነገር ያለው መሰረታዊ የሚባል ቤዚክ የሆነ ነገር በሆነ በሃይማኖት በምን በምን የምትገናኙት ከዛ የሆነ ነገር ላይ የምትስማሙበት ከዛ ሌላውን አንተ ትሞላለህ። ይሄ ገነት አይደለም። በቃ ሁሉ ነገር ስሙዝሊ ሊሄድ አይችልም። አንዳንድ ጊዜ ካንተሪትም የሚወጣ ብዙ ነገር አለ። ግን ሲወላገድም አብረህ እየተወላገድክ ዝቅ ስትል አብረህ ዝቅ፣ ከፍ ስትል አብረህ ከፍ እያልክ፣ ስትናደድ አብረህ እየተናደድክ፣ ስታልክ አብረህ እያነቀስክ ነው አብረህ የምትኖረው እንጂ ህይወት ለማንም ፐርፌክት አደለት። ለማንም ፐርፌክት ሆነ አታውቅም። ለማንም ደግሞ ፐርፌክት። ስለዚህ በተቻላችሁ መጠን በጣም ሙሉ ወንድ የምትፈልጉ ሴቶች በጣም ሲበዛ ተጠንቀቁ። ብዙ ሴቶች ቆመው ቀርተው ያውቃሉ። ሙሉ ሰው ሲፈልጉ እድሜያቸው ነጉዶባቸው ያውቃል። ስለዚህ እነሱ ሙሉ ሳይሆኑ እንዴት ሙሉ ይፈልጋሉ? አንተ ሙሉ ነኝ የምትኖረው በራስ አይደለም። ምክንያቱም በሳይኮሎጂ ሰዎች ስለ ራሳቸው የማያውቁት ባህር አለ። ስለ ራሳቸው የማያውቁት ባህር ያለ ሰው ብቻ የሚያውቀው ባህር ያላቸው አንዳንዴ ነኝ የምትሆኑ ሁሉ አይደለሽ። እኔም አንዳንዴ ራሴን አይቼው አውቃለሁ፣ በማወራው ልክ ነኝ ብዬ፣ ግን ራሴን አይቼው አውቃለሁ። ሁሉም ሰው በሚያወራው ልክ አይደለም። ስለዚህ በተቻላችሁ መጠን ፐርፌክት ሰው የምትፈልጉ ሰዎች በተቻለ መጠን ጤናማ የሆነ ነገር ፈልጉ እንጂ መቶ ፐርፌክት ሰው ከፈለጋችሁ እመኑ፣ ዋጋ ትከፍላላችሁ። ፐርፌክት ሰው አግኝታችሁ ግን እናንተ ፐርፌክት ካልሆናችሁ ከዛ ሰው ጋር መኖራት ችላል። ይሄንን አስቡበት። በየቀኑ ራሳችሁን አብዴት አድርጎ ራስን በጥበብ እንደ መምራት ደስ የሚል ነገር የለም። ህይወትን በጥበብ መምራት በጣም ደስ ይላል። ይሄንን አስቡበት። በጣም አመሰግናለሁ። ስለ ትዳሬ መማከር፣ ቤቴን ሰላም ማድረግ፣ ህይወቴን ሰላም ማድረግ፣ ህይወትን መማር፣ ጥበብን መማር እፈልጋለሁ ካላችሁ ይሄ ሚዲያ የእናንተ ሚዲያ ነው። ሰብስክራይብ አድርጉ። በቅርብ ቀን በአዳዲስ ፕሮግራሞች እንመጣለን። የትዳራኪ መጽሐፍ ከፈለጋችሁ የፍቅር ህይወት ስለ ትዳር ህይወት፣ ስለ ፍቅር ህይወት በቂ እውቀት ማግኘት ከፈለጋችሁ መጽሐፉ እንዳያመልጣችሁ። እንዲሁ ደግሞ አድራሻችን መገናኛ ስለ ሽ ህንፃ ነው። ዘውትር ማክሰኞ የሚገርም ነፃ ስልጠና አለን። ራሳችሁ ላይ መስራት ከፈለጋችሁ ይሄ ስልጠና እንዳያመልጣችሁ። አመሰግናለሁ።